ብዙ አነጋገር አለ፣ አባቶችም አልተጉበትም። እዚህ እግዚአብሔር አብ ስዕል ላይ በአባሳት አተካፈሉት የሚል ተነጥፈው የሚቀረፈ አያስኮንንም የጠላት ነው ተከፈለም የሚል ትውልድ አለ። መስቀል ኢትዮጵያ ከበደ ፈረንጅን ምን አበጣው፣ መሬትን አገላው ጣይቶ ያጣው ነው የመጣው፣ የሽፍቶች ነው። ምታ አላነሳም ሙሉ አካሉ ያረፈበት አንድም አልተከፈለም።

እንግዲህ እንደ ድጋፍ እንደ ወጋግራም እንደ መደገፍ ላይ ያደረጉት የአክስራም ተነቅሮ ገርቷል። ሙሉ አካሉ ያለበት መጥቷል። እዚህ ላይ በዜና መስቀሉ ላይ ግሸን ደብረ ከርቤ መጠየቅ ሲገባባት ሲገባት ሰው እንደሌለ ቆጥረውት በሌላ ቦታ አሳተምነ ብለው የተጫወቱበትን ድንገዳችሁ፣ ቅዱስ ገብርኤል ከሰማይ መጥረቢያ ይዞ መጥቶ ለሌሌ ለሰጣ ለካ ከሰማይ ቀጥቃጫ አለ ማለት ነው።

እኔ ባለማወቅ ድሜ አለቀ። በዚያ መዝበያ ከፋፈሉት ንግሥታቱ ጳጳሳቱ ወሰዱት። ቀኝ እጁ ለኢትዮጵያ የደረሰ ቀኝ እጅ የሚለታለ ግራጅ ሚለትአለ የማነ እድ የመጠቁ ጎሞ ኮነተሙ ጥምቀተ ሙሉ አካሉ ለወልድ ነው። ሙሉ በሙሉ ቀኙ ሙሉ ወልድ ነው። ይህ አይደለም ቀኝ የተባለ ሙሉ ኢየሱስ ክርስቶስ ቀኝ ነው።

እሱ ያደረበት እሱ የቆመበት እሱ የተሰቀለበት አንድም አልተነካል። መስቀሉ ተከፍሎ መጥቷል የምንል ወገበ ነጮች ካለነ ታቦተ ጽዮንም ተከፍላ ነው የደረሰችን። እንግዲህ ግማደ መስቀሉ ሲባል ፈለስ መለየቱን እናስተካክልላችሁ። ግማድ የሚለውን ቁራጭ ቃል ትታችሁ ብርሃነ መስቀሉ ብትሉ ያበላቸዋል። እናንተ ፎቶ እያነሳችሁ ሽጡን፣ እኛ እናውቅበትም ሽጋጩን

አማኑኤል አሉ እያላችሁ እንደገና ፍለጋ አትስደዱ። እኛ አለ ብለን ነው የምናምነው። ታዲያ መስቀሉ ቆራጣ የሆነ የመሬት መስቀል ለምን አልተቆረጠች? በየዓመቱ ስንመጣ ይኸው እጁም ይቆየናል፣ ይኸው ቀኞቹም ይቆየናል፣ ራሱም ይቆየናል፣ ግራ እጁም ይቆየናል። ሁለት ቤተ ክርስቲያን ሲኖር በመላእክት ታጅቧል። ቅዱስ ሚካኤል ምንጊዜውም ደሙን ያስረጨ ነው።

ቅዱስ ገብርኤል ምንጊዜም ያበሰረ ነው። ቅዱስ ራእይል መስቀሉንም እዞ መጣ፣ ደመ መለኮትንም ረጨ፣ ከድንግልም ስደት አልተለየም። ቅዱስ ራእይል በስደቱ አብሮ መጥቷል፣ ደመ መለኮትንም ረጭቷል። መስቀሉንም ዛሬ ዞልን የመጣ ቅዱስ ራእይል ነው። ደስ ይበል። መሶን መጥፋት አልችልም። ችግሮች አሉ

ትውልዱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ አሜን አለ። ምን ማለት ነው? ከዚህ እንጂ እውቀት የለኝም ሲል አሜን። ቦታው አይደለም አለው። ቦታ ወጣቱ አሜን አለ። ይች ነው እንጂ እዚህ ወዲያ የምናውቀው የለንም፣ ይችና ችሎታችን ሲል ዘጋው በራስድን መጽሐፉ። ግን አይ ኪዳን ተደርሶ ምርቃ ቅዳሴ ተቀድሶ አሰረረት ህዝቡ ሲሆን አሜኑ እዛ ላይ ቀረበት።

የምትሉት ሌላ ነው። ቤተ ክርስቲያንም አትሰማችሁም፣ እሷም አትሰማችሁም፣ እናንተም አልሰማችኋት ነው። ለምሳሌ የካህናት ልጅ ቢሰማስ ምን አለ? የልጆች ውስጥ ብታዳምጡት ምን አለ? ቃለ እግዚአብሔር እኮ ከሰማይ እንጂ ከምድር የሚመነጭ አይደለም። እና ምን አልናት? በየዓመቱ አንድ ያስለመዳችሁት መንፈሳዊ ነገር አለ። ብዙ ልጅ ጫናችሁ አይደለም

የነዳጁ የግዳጁ አልበገራችሁም። ሁሉንም ተዋግታችሁ መጥታችኋል። የሃይማኖት ስሜት እንጂ የሥጋ ድኖት አላመጣችሁም። ብዙ ቦታ ይቱ የማትፈቅደው ነገር ተጭኖ የምግባት ቢያሳዝንንም እንደ ክርስትና ሕይወታችን እግዚኦ ማለት ሲገባ ጭፈራ ቢያልቀንም ያልተመረጠው ተጭኖ ሞቶ ቦታ ቢያከረፋም እመብርሃን

በየዓመቱ ሁለት ጊዜ የት እንደምታከርመው የማይታወቅ ስፍር ቁጥሩ የማይመረመር አመራላት አላት። መዘጋጃነቱ አለ። እንደገና እናንተ የምታርቡት ያንን ይበላል የሚጣልለትን። ሁለተኛ ደግሞ ጥንቡን እያነሳ ያጸዳልናል። ተጠርጎ የማያልቅ ቆሻሻ ጥለን ስለሚሄድ ይህ ሁሉ ምንድን ነው? አዲስ አበባን በስጋ ግሸልን በስጋ ሆነ።

አሁንም ዝም ብሎ መቅመጥ ሆነ። ይህ ሁሉ ስህተት ነው ብትመለሱስ ስጋማ ማ ጎዳን እንጂ መቸማረን በልታችሁ ሐኪም ቤት ወስዶ እህል ከለከላችሁ፣ ሞራ ሸፈናችሁ፣ ጤና ነሳችሁ እንጂ ግሸንማ የሚሰጠው ስጋ መለኮት ነበረ። ጥርስም አይለካው አፍም አይለካው ነበረ። እሚጠቅማችሁን ስጋ ረገጣችሁት

የማይጠቅመውን ስጋ ጭናችሁ መታችሁ፣ በየቤቱ ተከራይታችሁ በወንጀሉም ተለይታችሁ እልል ብላችሁ መታችሁ እልል ብላችሁ መታችሁ። ትምህርት የለም፣ ንስሓም የለም፣ ጸጸትም የለም። እና በቅዳሴ ላይ አቋርጦ የሚሄድ በጣም ያልታደለ ነው። በመሰረትና ሰላም ያድርሳችሁ። እንግዲህ ለጥር አስተሪዋ ወይም ለመጋኒት አስር ከመምጣታቸው ይህን ቦታ ዝሮ

ችግሩም ይመጣል። አምና በማታ በእናተ ዓለም ኃይል ስድስት ወር ሰባት ወር ተዘግተናል እያሉ በላስታ ላይ ያለ ነው ገዳሙ አሉ። በደብረ ከርሜ ዙሪያ ግን አንድ ወር የደሴ መንገድ ሲዘጋ ጥቅምት 21 ተገብቶ ችግሩ ህዳር 21 ውስጥ የሚወጣ ደብረ ከርሜ በምህላ ነው የነበረችው። ሰዎቹም አያ ብለው ገቡ። ፍራት ባይቀርም ብዙ ተብሏል።

ካህናት መስቀል አውጥተው ተመለሱልና ብለዋል። የክብረ አቀባበል አይመስልም። በዛን ጊዜ ላልመላና ሀ ወይም ቦታ የነበሩ ካህናት ቀኑን ይናገር ይመረጣል። እመብርሃን ወር ችግር ያስቸግረው ግን ዳራ ያል ፈታ መንገዱን አስከፍታ አመጣጣችን ማታ ገብታችሁ ማለዳ የሚያስገብ ሆንም ዘንድሮ ደግሞ መኪታ የተለውን እንጂ ሰው መጣ ማለት አይደለም።

አሁን የመጣውም ከልቡ አይደለም። ብዙ ይቀረዋል። እንደ ንስሐው አይደለም ስጋው ጥሎታል። መቼ እንደምትመከሩ እንጃ እልልታ ውስጥ መቼ ነው? ገና ግድያው አልቆመም። ገና ካህናት እየታረዱ ነው። ገና ምዕመናን እያደቁ ነው። ገና ሕፃናት በየሜዳው ደርቀው እየቀሩ ነው። መቼ ሰላሙ መጣና ነው? ሎጋው ሽቦ የምትሉት ያገኛችሁትን፣ እየለቃቀማችሁ በእናንተ ምንም ስላልመጣ ነው። የሚያሳዝነው ይሄ ነው

ስለዚህ አችን የለመዳችኋትን ጥምቀት ከዚህ ቦታ ይወጣል፣ አልታወቱ ቃና ዘገሊላ በገጠሩ አስራ ሁለት ነው፣ በደብረ ከርቤ አስራ ሶስት ነው። አመሳለስ ስለት ያለውን የካቲት ሀያ ሶስት ጥር ሀያ ሁለት ሀያ ሶስት አስራ ሶስት ሰርተውታል። ቅዱስ ሚካኤል እድስ ስለገጠመው ነው። በዚህ የውሃ ታምር በዚያ የውሃ ታምር

ብለው የእካቲትን ጥር ትራ አስራ ሦስት ቃና ዘገሊላ እግዚአብሔር አብ ነው የሚከበርበት። እኛንን እኛንም የምንከብርበት እሱ ክቡር ነው። አራት ቀን ሙሉ ካህናት ምንም የላቸው። እንደናንተ የተመረጣ አይበሉም፣ የተመረጣ አይጠጡም። ይቺው ከናንተ የተረፈች የኩሬ ውሃ ናት ጠጃቸው። ሌላ አውስኪ የላቸውም፣ ሌላ ቢራ የላቸው። ይችኑ ጠጥተው አኪም ቤት አሄዱ። ለነሱ ጤና ናት

ለእናንተ በሽታ ትሆናለች። ይችን እንኳን ለማስወደድ ብንችል፣ አንድ ነገር፣ ራስን የቻለ ነገር እስከምናቋቁም ይህን ችግር የሚፈታ እስቲ እንዳው ደስ ቢላችሁ መቼም ስንቅ ማለቁ አይቀርም ዋጋ እንስራበት። መስከረም አንድ ቀን ራሱ መቶ ሺ ብር የፈጀ ሰው አለ ቢራ ለመጠጣት ውስኪ ለመጠጣት ለዚህ አለጥንቡ ስጋ ቀን የበስደስ ነው እየተማ

አንደኛው ጻድቅ ኤርትራ አንተው አንዳሪ ባይ አስሩ ጥቅሳን በውስጥ ያለው መከራ ይዋጉልሃል። የስጋው ሰራዊት የሆኑን ያስፈራራሃል። ስለዚህ ወርደ ስለትመጣለ መልአኩ ይከተልሃል፣ መላእክት አይለዩም። በበዛው ግን ደብረ ከሪም መስቀሉን እየመራ ሦስት ዓመት ተሶስቶን ኢትዮጵያን ባርኮ ጨርሶ ደብረ ከርቤ ስትምህርት ድረስ አንተ

ክብር መስቀሉ እንደበከው የሚያስወጣው መሪ መላክ ቅዱስ ራይል ነው። ቃሉ ዛሬ ነው። ቀለ መቅጠር ከተፈለገ ሺህ አራት መቶ አርባ ሶስት ኢትዮጵያን የባረቀች ሲሆን እለቱን እንደገባ አልመጣምና ሶስት አመት ተሶስት ቆይቶ ቦታው ገና ብሎ

ገይሰና መጻይለ እቅ የሆነ ቅርብ ሆነልን ገስግሰን ደረስነ ሲሉ ግሸን የሚለውን ቅርብ ስለዚህ ወጥተውልናል። ደብረ ከርቤ የሚለው ቀደም ያለ ነው። ቅዱስ ሚካኤል ደብረ ከርቤ ላይ እንዳውድማረቀው ቅዱስ ሚካኤል ከየት አግኝቶ ቢሉ

ምክንያቱም መስቀሉ ኢትዮጵያን ባለማገኘቱ ወደ ቦታ ወጥቶ ዓለም እየተደፋረሰበት ዓለም እየተጫረሰበት የመስቀል ጦርነት ተብሎ እነሱን እያስወካ እሱ ሳይለካ ዓለምን ጨርሶ ግብፅ ደርሰዋል። ከግብፅ በኋላ ያለው ጦርነት እየበረደም እየነደደም ቢመጣ ኢትዮጵያ መስቀሉ ገብቶ ከዚህች ላይ ስድስት መቶ ይቅርታ፣ አንድ ሺህ አራት መቶ ስድስት